ሲሆን ከግላኮማና ከአይን ሞራ ግርዶሽ ወይም ካታራክት እንዲሁም ሌሎች የአይን በሽታዎች የሚታደጉ መጠጦች። በአለማችን 80 ሚሊዮን ሰዎች በግላኮማ የተጠቁ ሲሆኑ በ2040 ከ111 ሚሊዮን በላይ ይሆናል ተብሎ ይገመታል። እይታ ላለማጣት የአይንን ጤና መጠበቅ ጠቃሚና ለጤናማ የአኗኗር ዘይቤ ይረዳል። እነዚህ መጠጦች ባላቸው ንጥረ ነገሮችና ጸረ ኦክሲደንቶች አይንን በተለይ ከካታራክት ወይም የአይን ሞራ ግርዶሽና ከግላኮማ ጉዳት ይጠብቃሉም። ካታራክት ማለት የአይን ሞራ ግርዶሽ ማለት ሲሆን የአይንን ሌንስን በነጭ ነገር በመጋረድ እይታን የሚያሳጣ ሲሆን ካታራክት እንዳለ የምናውቅበት ምልክቶችም ወይም የሚያሳየው ምልክትም ብዥታ፣ ከለር መለየት መቸገር፣ እንደ ብርሃን መብራት ያሉ ነገሮች መድፈር መቸገር፣ ምሽት ለማየት መቸገር ናቸው። ግላኮማ ማለት ደግሞ የብርሃን መልእክትን ይዞ ወደ አንጎል የሚሄደውን የእይታ ነርቭ ወይም ኦፕቲክ ነርቭ በመጉዳት ለአይነ ስውርነት የሚዳርግ በሽታ ነው። ምልክቶችም የአይን ህመም፣ የአይን መቅላት የእይታ መቀነስና የአይን ብሌን መለጠጥ ወይም መስፋት ናቸው። ማንኛውም የአይን ችግር ካለባችሁ ወይም ለወደፊት ስጋቱ ካለባችሁ ይህ ቪዲዮ ለእናንተ ነው። አዲሱ የኒውትሪሽን ጋይድን እና ይህን ቪዲዮ በደንብ ለመረዳት ቪዲዮውን ጨርሱት። ላይክ፣ ሰብስክራይብ ይደረግ። ይህን ህይወት ቀያሪ መረጃ መቸማጣት አትፈልጉም። አይንን ከግላኮማ እና ከአይን ሞራ ግርዶሽ ከሚከላከሉ መጠጦች ውስጥ ሰባት የቆስጣ ጁስ ወይም ስሙዚ ይሆናል። የቆስጣ ስሙዚ ግላኮማን ለማስወገድ እና ለመከላከል የሚረዳ ሚስጥራዊ መጠጥ ነው። በየቀኑ በሁለት እጅ የሞላ ቆስጣን በስሙዚ መልክ መውሰድ ወይም መጠቀም ወይም መጠጣት ለግላኮማ የመጋለጥ እድልን ይቀንሳል። ከመከላከሉ ጀርባ ያለው ሚስጥር ምንድን ነው? ሚስጥሩም በአረንጓዴ ቅጠል ውስጥ የሚገኘው በናይትሬት ምክንያት ነው። የቆስጣንስ ሙዚ ወይም ጁስን ወስድ ስንጠጣ በሰውነታችን ናይትሬቶች ወደ ናይትሪክ ኦክሳይድ ይቀየራሉ። ናይትሪክ ኦክሳይድ ደግሞ ወደ አይን የሚኖረውን የደም ፍሰት በመጨመር ረገድ ትልቅ ሚና ይጫወታል። በአይን ውስጥ ግፊትን ለማመጣጠን ይጠቅማል። ይህ ቁልፍ ወይም ወሳኝ ነገር ነው። ምክንያቱም ከፍተኛ የሆነ የአይን ግፊት ወይም ኢንትራኦኩላር ፕሬዥር የእይታ ነርቭን ወይም የኦፕቲክ ነርቭን ስለሚጎዳ ነው። ይህ ነርቭም እይታ የሚፈጠርበት ሪቲና ተብሎ የሚጠራው ከአይን ክፍል ወደ አንጎል ሲግናል ወይም መልእክቶችን የሚወስድ ነርቭ ነው። ስለዚህ እንደዚህ አይነት የአይን ችግሮችን ለመከላከል አንድ ብርጭቆ የቆስጣ ስሙዚ በየቀኑ መውሰድ ያስፈልጋል። ወይም ፊት ለፊት የምታያቸውን የቆስጣ ሰፕሊመንት መውሰድ ይቻላል። ሁሉም አሁን የምናያቸው መጠጦች ሰፕሊመንቶች አሏቸው። መጠጦችን መውሰድ ማችሉበት ሁኔታ ካለ ሰፕሊመንቶችንም መውሰድ ይቻላል፣ እንደ አማራጭ ማለት ነው። ግን ቅድሚያ ጁሶችን መውሰድ አስፈላጊ ነው። የተፈጥሮ ምግቦችን መውሰድ ያስፈልጋል። ሌላው የእርድ ሻይ ነው። የነጻ ራዲካሎች መጨመር የኦክሲዳቲቭ ጭንቀትን ይፈጥራል። የኦክሲዳቲቭ ጭንቀት የአይን ሞራ ግርዶሽ የመፍጠር እድል አለው። እንደ ሲሊናይትና ካልሲየም አይነት ሚኔራሎች ለነዚህ ጎጅ ነጻ ራዲካሎች ወይም ፍሪ ራዲካሊስ መፈጠር አስተዋጽኦ ያደርጋሉ። እርድ ከርከሚን የሚባል ወሳኝ ኮምፓውንድ ይዟል። ከርከሚን የጸረ ኦክሲደንት ባህሪ ሲኖረው፣ የኦክሲዳይዝ ጭንቀትን በመዋጋት አይንን ከነዚህ ችግሮች ይጠብቃል። በአካባቢያችን ለራዲሽን ጨረርና ለኬሚካሎች መጋለጥ በጊዜ ቆይታ ቀስ በቀስ የአይንን ሌንስ በመጉዳት ለአይን ሞራ ግርዶሽ ይዳርጋሉ። ጥሩ ዜናው ግን ምንድን ነው? በትንሹም ቢሆን የእርድ ሻይን መውሰድ ለረጅም ጊዜ የአይንን ጤና ይጠብቃል። ከርከሚን ከብክለት የሚፈጠረው ናፍታሊን የተባለውን ንጥረ ነገር የሚያመጣውን የአይን ጉዳት ለመከላከልም ይጠቅማል። የእርድ ከርከሚን በተገቢ ሁኔታ የአይንን ጤንነት የመጠበቅ ስራ እንዲሰራ፣ እንዲሁም ከጎንዮሽ ችግሮቹ ለመጠበቅ ይህንን በጥንቃቄ አይፈጽሙም። መጀመሪያ የእርድ ሻይ ስንወስድ በዝቅተኛ መጠን እንጀምር። ከዛም ቀስ በቀስ መጨመር ያስፈልጋል። ይህን ማድረጋችን ከወድምቾት መንሳት ጋር ተያይዞ የሚኖረውን ችግር ለማስወገድ ይጠቅመናል። የአይን ሞራ ግርዶሽ ወይም ካታራክ ላለባቸው ሰዎች እርድን ከሻይ ላይ ከወተት ላይ በመጨመር መጠቀም ይረዳቸዋል። በእነዚህ ሰዎች ላይም የተሻለው የመነሻ መጠን በየቀኑ ግማሽ የሻይ ማንኪያ ያህል መጠን መጠቀም ያስፈልጋል። ቀስ በቀስ ግን ከአንድ እስከ ሁለት የሻይ ማንኪያ ከሁለት እስከ ሶስት ጊዜ በቀን ውስጥ መጠቀም ይቻላል። በዚህ መንገድ ስንጠቀመው ያለምንም የጎንዮች ችግር አይንን የመጠበቅ የመከላከል ስራ ይሰራል። ስለዚህ የእርድሻይን በዚህ መልክ መጠቀም ያስፈልጋል፣ ወይም ሰፕሊመንቶች አላችሁ። ሌላው መጠጥ የብሉቤሪ ጁስ ወይም ስሙዚ ነው። የብሉቤሪ ስሙዚና ዘውትሮ መጠጣት ለአይን ጤና በጣም ጠቃሚ ነው፣ ምክንያቱም ብሉቤሪ አንቶሲያኒንስ የተባለ ወሳኝ ጸረ ኦክሲደንት በመያዙ ነው። የሆነ ብሉቤሪን መውሰድ በ0.041 ሚሊግራም መጠን ሪቦ ፍላቪን ወይም ቫይታሚን ቢቱን ይሰጠናል ሪቦፍላቪን ወይም ቫይታሚን ቢቱ ምን ያህል ለአይን ጠቃሚ እንደሆነ ስጠቁማችሁ በደስታ ነው። ሪቦፍላቪንን በሰፕሊመንት መልክ መውሰድ ይቻላል። ሪቦፍላቪን ሰፕሊመንት ሌንስን በማጥራትና በማለስለስ የአይን ሞራ ግርዶሽን ይከላከላል። ሪቦፍላቪን ካታራክትን ወይም ሞራ ግርዶሽን ብቻ ሳይሆን ለሌሎች የአይን ችግሮችም እንደ ግላኮማ፣ ኬራቶከነስ ያሉ የአይን ችግሮችን ለመከላከል ወሳኝ ነው። ሪቦፍላቪን በጠብታ መልክም እንዳለው ታውቃላችሁ። ሪቦፍላቪን የአይን ጠብታ አለው። ጠብታውን መጠቀም የአይን የውጭኛው ሽፋንን ወይም ኮርኒያ ተብሎ የሚጠራው መዋቅር እንዲጠነክር ይረዳዋል። በተጨማሪም አይንን ከተለያዩ የአይን ችግሮች ይጠብቀዋል፣ ይከላከልለታል። ብሉቤሪን ቁርስ ላይ ለአይን ጤና በሚመች ሁኔታ ማዘጋጀት ያስፈልጋል። እንዲሁም ከሌሎች ጁሶች ጋር በመቀላቀል መውሰድ ይቻላል። የብሉቤሪ ጁስን ካዘጋጀን በኋላ ትንሽ የእርጎ እንጨምርበታለን። ከዛም ትንሽ የአልሞንድ ወተት ጠብታ እንጨምርበታለን። በዚህ መልክ መጠቀም ለአይን ብዙ ንጥረ ነገሮችን በመለገስ አይን እንዲጠራ እንዲያበራ ይረዳል። ሌላው መጠጥ የቀይስር ጁስ ነው። የቀይስር ጁስ ወደ አይን የሚሄደውን የደም ፍሰት በመጨመር የአይንን ጤና በደንብ ይጠብቃል። በየቀኑ 130 ግራም ወይም አንድ ካፕ የሚሆን ቀይስርን በጁስ መልክ በመጠቀም ለግላኮማ የአይን በሽታ የመጋለጥ እድልን ይቀንሳል። ቀይስር በውስጡ እንደ ሉቲንና ዛግዛንቲን ያሉ ወሳኝ ንጥረ ነገሮችን ይዟል። እነዚህ ፀረ ኦክሲደንቶች ለአይን ጤና ቀዳሚ አስተዋጽኦ አላቸው። የአይን ትራፒኩላር መሾርክ የተባለው መዋቅር በአይን ውስጥ ወሳኝ የፈሳሾች መተላለፊያ ሆኖ ሲያገለግል የፈሳሽ ዝውውርን ለማመጣጠን ይጠቅማል። አኪውስ ሁመር የተባለውን የአይን ፈሳሽ ለማሳለፍ ይጠቅማል። አኪውስ ሁመር ማለት አይናችንን ወሽ ኖርሽ የሚያደርግልን ፈሳሽ ነው። ይህ ትራፒኩላር መሽወርክ ሲጎዳ ችግሮች ይፈጠራሉ። እንደ እርጅና ወይም ዘረመል ዲኤንኤ ጉዳት ባሉ ምክንያቶች ትራፒኩላር መሸርክ ሲጎዳ፣ በአይን ውስጥ የፈሳሽ መጠን መጨመር ወይም ኢንትራኦክላር ፕሬዥር ይፈጠራል። ይህ ደግሞ ግላኮማን ያመጣል። በቀይ ስር የሚገኘው ናይትሪክ ኦክሳይድ እዚህ ጋር ሁለት ጥልቅ ሚና ይጫወታል። ትራፒኩላር መሽወርክን የተባለውን የአይን መዋቅር ለማመጣጠን ለማስተካከል ይጠቅማል። ይህ የሚያደርገው አንደኛ የደም ፍሰትን ወደ አካባቢው በመጨመር ሲሆን፣ ሁለተኛ የደም ግፊትን በመቀነስ ይሆናል። የቀይ ስር ጁስን ግላኮማ ያላቸው ሰዎች አዘውትረው ቢወስዱት ትራፒኩላር መሾርክ የተባሉ የአይን መዋቅር ላይ ቀጥተኛ ጫና በመፍጠር መፍትሄ እንደሚሰጣቸው ተረጋግጧል። የቀይ ስር ጁስን ከካሮት ጁስ ከዝንጅብል ጁስ ጋር በማዋሃድ መውሰድ ለጥፍጥናው ብቻ ሳይሆን አይንም በቫይታሚን፣ በጸረ ኦክሲደንቶችና በናይትሪክ ኦክሳይድ ይሞላል፣ ያበለጽጋል። ስለዚህ አዘውትሮ መውሰድ ያስፈልጋል ወይም ሰፕልመንቶችን ግምት ውስጥ ማስገባት ያስፈልጋል። ሌላው ወሳኝ የሆነ መጠጥ የካሮት ጁስ ነው። ትኩስ ፍሬሽ የሆነ የካሮት ጁስን መውሰድ ለአይን ጤና መጨመር ትልቅ ፋይዳ አለው። ካሮት በቤታ ካሮቲን የተሞላ ሲሆን ቤታ ካሮቲን ወሳኝ የሆነ ንጥረ ነገር ሲሆን ሰውነታችን ቤታ ካሮቲንን ወደ ቫይታሚን ኤ ይቀይራል። 100 ሚሊግራም የሚመዝንን ካሮት በጁስ መልክ መጠቀም 83 ሚሊግራም የሚያክል ቤታ ካሮቲንን ይሰጠናል። ይህም ብቻ አይደለም፣ የካሮት ጁስ አሪፍ የሆነ የሉቲን ንጥረ ነገር መጠንም ይለግሰናል። በተለምዶ ሉቲን የአይን ቫይታሚን በመባል ይታወቃል። ሉቲን ካሮቲኖይዶችን ከመሰረቱት ኦርጋኒክ ፒግመንቶች እንደ ቤታ ካሮቲን፣ ካሮቲን ቪታሚን ኤ ያሉ ንጥረ ነገሮች ውስጥ አንዱ ነው። አሁን የሉቲንን ሁለት ገራሚ ስራዎችን እናያለን። ሉቲን ማኩላ እና ሪቲና በተባሉ የአይን መዋቅሮች ላይ ከፍተኛ የሆነ ስራ ይሰራል። ለአይናችን እንደ ብርሃን ማጣሪያ በማገልገልና በፀሐይ ብርሃን እንዳይጎዱ በመሸፈን ሁለቱን ከጉዳት ይጠብቃቸዋል። አዘውትራችሁ የካሮት ጁስ በተጠቀማችሁ ቁጥር አይናችሁን በእነዚህ አይነኛ የሆኑ ንጥረ ነገሮች ማለትም በቤታ ካሮቲንና በሉቲን እያበለጸጋችሁ ወይም ኖርሽ እያደረጋችሁት ነው። እነዚህ ንጥረ ነገሮችም አይናችሁን ጤናማ፣ የጠሩ የሚያበሩ እንዲሆኑ ያደርጋሉም። ሌላ ወሳኝ መጠጥ የብርቱካን ጁስ ነው። የብርቱካን ጁስ ቀናችሁን ማሳመር ብቻ ሳይሆን በቫይታሚን ሲ የተሞላ ስለሆነ ለአይናችሁ ጤና በጣም ተመራጭ ነው። የቫይታሚን ሲ መጠናችሁን በጨመራችሁ ቁጥር የአይን ሞራ ግርዶሽ በሽታ የመጋለጥ እድላችሁ በእጅጉ ይቀንሳል። ታዲያ ይህ ጥቅም ካለው ለምን ቀናችሁን በአንድ ብርጭቆ የብርቱካን ጁስ አትጀምሩትም? ቫይታሚን ሲ ኃይለኛ ጸረ ኦክሲደንት ሲሆን የኦክሲዳይዝ ጭንቀት ከሚያደርሰው ጉዳት ይጠብቀናል። የኦክሲዳይዝ ጉዳት እንደ ኒኩሌር እና ኮርቲካል የሞራ ግርዶሽ ወይም ካታራክት አይነት ከእድሜ ጋር የተያያዙ ካታራክቶችን ወይም የአይን ሞራ ግርዶሾችን እንደሚያመጣ ይታወቃል። ኮርቲካል የአይን ሞራ ግርዶሽ በሌንስ ዳርና ዳር ሲፈጠር፣ ኒኩሌር የአይን ግርዶሽ በአይናችን ውስጥና መሐል ላይ ይፈጠራል። የኒኩሌር ካታራክት ወይም ግርዶሽ እንዳይፈጠር ሊረዱን የሚችሉ ምክንያቶች ምንድናቸው? ምንድን ስንል ከፍተኛ የቫይታሚን ሲ መጠን ያላቸው ምግቦች መውሰድ ወይም በተለያዩ ሁኔታዎች በደም የቫይታሚን ሲ መጠን ከፍተኛ መሆን የአይን ሞራ ግርዶሽ በሽታ ወይም የካታራክት በሽታ የመያዝ ዕድልን ይቀንሳል። የአይን ሌንስን ንጹህ፣ የጠራ ያደርጋል። ስለዚህ የብርቱካን ጁስን መውሰድ የቀን የቫይታሚን ሲ ፍጆታ መጠንን ለማግኘት ይረዳል። ስለዚህ የአይናችሁን ጤንነት ለመጠበቅ ጧት ላይ አንድ ብርጭቆ የብርቱካን ጁስን መውሰድ ያስፈልጋል። ወይም ደግሞ የብርቱካን ወይም የቫይታሚን ሲ ሰፕልመንቶችን መውሰድ ያስፈልጋል። ሌላው የመጨረሻው አንደኛው ወ ወሳኝ መጠጥ አረንጓዴ ሻይ ነው። አረንጓዴ ሻይን በተለያዩ ቪዲዮዎች ገልጨላችኋለሁ። ወዳችሁታልም፣ እንደ ስሙ የሚወደድም የሻይ አይነት ነው። አረንጓዴ ሻይን እንዴት እንውሰደው? አንድ ስኒ ትኩስ አረንጓዴ ሻይን ጧት ላይ መውሰድ ቀናችሁን በጥራትና በብቃት እንድታሳልፉ ይረዳችኋል። ይህ ብቻም አይደለም፣ የአይን ጥሩ ጓደኛ ወይም ዘ ቤስት ፍሬንድ ኦፍ ዘ አይ በመባል ይታወቃል። ትክክልም ነው። አረንጓዴ ሻይ ለአይን ጤና ተግተው የሚሰሩ ጸረ ኦክሲደንቶችን በውስጡ ይዟል። በተለይ ካቲችንስ የሚባለው ጸረ ኦክሲደንት። እነዚህ ኮምፓውንዶች ወይም ካቲችን እንደ ሽፋን ወይም ሸልድ በማገልገል የአይንን ህብረ ሃዋሳት ከአደጋ ይጠብቃሉ። የአይን መዋቅሮች ቀላል አይደሉም። አይን በአስገራሚና በውስብስብ መዋቅሮች የተሞላች ነች። እነዚህም እንደ ሪቲና፣ ማኩላ፣ የደም ስሮች፣ የእይታ ወይም ኦፕቲክ ነርቮች፣ የአይን ጡንቻዎች አይነት ስትራክቸሮች የተሞሉ ናቸው። ሚስጥሮ ያለው እንግዲህ እዚ ጋ ነው። ነፃ ራዲካሎች ወይም ፍሪ ራዲካሎች ያልተረጋጉ አተሞች ወይም አንስቴብል አቶምስ፣ እነዚህ ያየናቸውን ህብረ ህዋሳት ይጎዳሉ እይታችንንም ያስተጓጉላሉ። ለእነዚህ ችግሮች የሚዳረገው ደግሞ ደካማ የአኗኗር ዘይቤ ሲኖር ነው። እነሱም ደካማ የአመጋገብ ስርዓት ሲኖር፣ እንቅስቃሴ ወይም ኤክሰርሳይዝ ሳይኖር ሲቀር ወይም እጥረት ሲኖር፣ እንዲሁም ማጨስ ናቸው። ነገር ግን ጸረ ኦክሲደንቶች እነዚህን ነጻ ራዲካሎች ወይም ፍሪ ራዲካሎች በማምከን ወይም ኒውትራላይዝ በማድረግ ይረዱናል። እንደ ግላኮማ የአይን የሞራ ግርዶሽ ወይም ከታራክት የመሳሰሉ ችግሮችን እና ሌሎች የአይን ችግሮችን ለመከላከል ይጠቅሙናል። አረንጓዴ ሻይ በአይን ላይ ዌቭ ወይም መረብ በመፍጠር የአይንን ጤናን ይጠብቃል። የአይን ግፊትን ወይም ኢንትራኩላር ፕሬዠርን ይቀንሳል። ይህ የአይንን ግፊት እንዲቀንስ ማድረጉ የሚሰጠው ጥቅም ምንድን ነው? ምክንያቱም ሳናውቀው የአይን ግፊት ወይም ኢንትራኩላር ፕሬዠር በሚጨምርበት ጊዜ ቀስ በቀስ የእይታ ነርቭን ወይም ኦፕቲክ ነርቭን እየጎዳው እየጎዳው ይመጣል ከዛም እይታን ለሚያሳጣው ግላኮማ ለተባለው የአይን በሽታ ይዳርገናል ማለት ነው። አዘውትሮ አረንጓዴ ሻይ መጠጣት ይህን የአይን ግፊት የተመጣጠነ የተስተካከለ እንዲሆን ያደርጋል። ለረጅም ጊዜ እይታችን እንዲጠበቅ መድህንም ይሆናል። የአረንጓዴ ሻይ የተፈጥሮ ጸረ ኦክሲደንት የሆነው ካቲችንስ በአይን ህብረ ዋሳት ላይ ጥበቃ ያደርጋል። ካታራክት ወይም ግላኮማ ይዞ ሊሆን ይችላል ብለን ወደ ሕክምና ሂደን ምርመራ ለማካሄድ ከዛም ሕክምና ለማካሄድ ቀደም ሲል ባየናቸው ምልክቶች ምክንያት መወሰን ምንችል ሲሆን ነገር ግን ግላኮማና የአይን ሞራ ግርዶሽን ችግር እንዳለብን ለማወቅ በመሳሪያዎችና በዘርፉ ባሉ ባለሙያዎች ምርመራ ማድረግ ያስፈልጋል። ግላኮማና የአይን ሞራ ግርዶሽ ለወደፊቱ እንዳጠቃን ምን ማድረግ አለብን እንዴት ስንከላከለው የሚለውን ስናይ የመጀመሪያው አዘውትሮ ቸክ ማድረግ፣ አዘውትሮ ምርመራ ማካሄድ፣ ስክሪኒንግ ማካሄድ ሲሆን በተለይ አዋቂዎች በየዓመቱ ወይም በየሁለት ዓመቱ ቸክ ማድረግ ያስፈልጋቸዋል። ሁለተኛው የአኗኗር ዘይቤያችን ማስተካከል ነው። ላይክ ሄልዚ ላይፍ ስታይል ምንለው ማለት ነው። በፀረ ኦክሲደንቶች በከፍተኛ ሁኔታ የተሞሉ ምግቦችን ወይም መጠጦችን አሁን ያየናቸው መጠጦችን አዘውትሮ መጠቀም እንዲሁም ማጨስን ማቆም አይንን ከአልትራቫዮሌት ጨረር መጠበቅ ወይም ዩቪ ሬስ ከሚባሉ የፀሐይ ጨረር መጠበቅ፣ እንዲሁም የደም ግፊት ካለብን መከታተልና መቆጣጠር ያስፈልጋል። የደም ግፊት መኖሩ ከአይን ጋር ምን አገናኘው ካላችሁ፣ ከፍተኛ የሆነ የደም ግፊት በአይን ጤና ላይ አሉታዊ ጫና አለው። በግላኮማ በሽታ የመያዝ እድልን ይጨምረዋል ማለት ነው። እነዚህ ወሳኝ የሆኑ ሰባት መጠጦችን አዘውትራችሁ ብትወስዱ በጣም አሪፍ ነው፣ ወይም ደግሞ ሰፕልመንቶችን መውሰድ ይቻላል። ውድ አድማጮች ምግቦች መድኃኒት ናቸው። ስለዚህ ተመገቧቸው እንላለን። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እንዲደርስ እኛን ለተሻለ ስራ እንዲያበረታታ ላይክ፣ ሰብስክራይብ፣ ሸሪ አድርጉን። ቀጣይ ቪዲዮ ምን ይሰራላችሁ እንዲሰራ የምትፈልጉትን ሀሳብ ኮመንት ሴክሽን ላይ ያስቀምጡልን። ብዙሀኑ የጻፈውን እንሰራላችኋለን። ተመሳሳይ የሆኑ ቪዲዮዎችን በቀላሉ ማግኘት ከፈለጋችሁ ከስር ዲስክሪፕሽን ሴክሽን ላይ ሊንካቸውን አስቀምጠናል። በእውነቱ ስላዳመጣችሁን ከልብ እያመሰገንን በሌላ ቪዲዮ በተለያየ የጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።